እንዴት አላችሁ? የተወደዳችሁ ባርሰሎና አዲስ ግብ ጠባቂ አግኝቷል። ዮዋን ጋርቲያ የሚባል ግብ ጠባቂ ነው፣ ደግሞ ከመራር ባላጋራቸው ከኤስፓኞል ነው ይህንን ግብ ጠባቂ ያስፈረሙት። ይፋ መሆን አለበት ገና፣ ምክንያቱም የውል ማፍረሻውን ለመክፈል ወስኗል ባርሰሎና። የስድስት ዓመቱ ውልም ሰጥቶታል፣ እስከ 2031 የሚያቆይ ነው ይሄ ኤስፓኞል በላሊጋ ለመቆየቱ በጣም የላቀ ድርሻ የነበረውን ግብ ጠባቂ ለማስፈረም እንግዲህ ሙሉን የውል ማፍረሻ ነው ዲፖዚት ያደረጉት። ስለዚህ ላሊጋው ዝውውሩን ማጽደቅ አለበት። ነገር ግን በጣም በጣም ድንቅ የውድድር ዘመን ካሳለፈ በኋላ በሌሎች ትልልቅ ክለቦችም ሲፈለግ ከቆየ በኋላ ነው ባርሰሎናን የሚቀላቀለው። በተጠናቀቀው የውድድር ዘመን በአምስቱ ግዙፍ የአውሮፓ ሊጎች ብዙ ሙከራዎችን በማዳን ሁለተኛው ግብ ጠባቂ ነው። በዚህ በተጠናቀቀው የውድድር ዘመን ከሁሉም ግብ ጠባቂዎች የብሬንፎርድ ግብ ጠባቂ የነበረው አሁን ወደ ባየር ሌቨርኩዘን የተጓዘው ማርክ ፍሌከን በ37 የፕሪምየር ሊግ ጨዋታዎች 153 ሙከራዎች አድርጎ ነበር። ዮዋን ጋርሲያ በ38 ጨዋታዎች 146 ሙከራዎች አድኗል። 8 ጨዋታዎች ላይ ጎል ሳይቆጠርበት ወጥቷል። እና ይህንን ግብ ጠባቂ ነው ባርሰሎና በመጨረሻ ያስፈረመው። የባርሰሎናው የስፖርት ዳይሬክተር ባለፈው ወር መጨረሻ እኔ ስለ ግብ ጠባቂዎች ብዙ አላውቅም፣ ነገር ግን ባርሰሎና በአንድ ወይ በሁለት ዓመት ጊዜ ውስጥ አዲስ ግብ ጠባቂ እንደሚያስፈልገው አውቃለሁ። ዮሐን ጋርሲያ በጣም ጥሩ ግብ ጠባቂ እንደሆነ የግብ ጠባቂዎች ገምጋሚ ስፔሻሊስት እንኳ ባልሆን ይገባኛል የሚል አስተያየት ሰጥቶ ነበር። ይሄ ግብ ጠባቂ እንግዲህ ምን አይነት አቀባበል በኤስፓኞል ደጋፊዎች በኮርኔያ ጨዋታ ሲደረግ በሚቀጥለው የውድድር ዘመን እንደሚጠብቀው እርግጠኛ መሆን ያስቸግራል። እንደዚሁ በግርድፍ እና ከላይ ከላይ ሲታይ የኤስፓኞል ግብ ጠባቂ ስለሆነ ኤስፓኞል እና ባርሰሎና ስለማይዋደዱ እና የካታላን ደርቢ ስለሆነ የእነዚህ ሁለት ቡድኖች ጨዋታ መራር ስሜት በኤስፓኞል ደጋፊዎች በኩል ቢኖር ባሕርያዊ ነው ያስብላል። ነገር ግን አንዳንድ ኤክሰፕሽኖች ያሏቸው ከዚህ በፊት ለኤስፓኞል እና ለባርሰሎና እየተጫወቱ ግን በባርሰሎና ደጋፊዎችም በኤስፓኞል ደጋፊዎችም መራርነት ያልታየባቸው አንድ ተጫዋቾች አሉ። አንደኛው ለምሳሌ ትንሹ ጠንቋይ የሚሉት ኢቫን ዴላ ፔኛ ነው። ኢቫን ዴላ ፔኛ የላማሲያ ውጤት ነው። በመጨረሻዎቹ የክራይፍ ዓመታት ከዚያ በኋላ በመጡትም አሰልጣኞች ስር ለባርሳ ይጫወቱ ነበር። በኋላ ወደ ኤስፓኞል ሄደ። ነገር ግን የባርሰሎና ደጋፊዎች ወደምንጠላው ባላጋራ ሄደሃል ብለው አላቂሙበትም። ስለዚህ በተመለሰ ቁጥር ይጨበጨበለት ነበር። እንዲህ አይነት ታሪክ ያላቸው ተጫዋቾች አሉ በሁለቱም ቡድኖች በኩል። ይሄኛው ደግሞ ኤስፓኞልን በላሊጋው በማቆየት የላቀ ድርሻ የተወጣ በመሆኑ ብቻ ሳይሆን አምስት ትውልዴ የኤስፓኞል ደጋፊ ሆኖ ነው ያደገው እና ይህንን ቡድን በመጀመሪያው ዲቪዚዮን በማቆየቴ በላሊጋ በማቆየቴና የእኔ ቤተሰቦች ቡድናቸው በላሊጋ እየተጫወተ ወደ ስቴዲየም በኩራት በመምጣታቸው ለዛም ምክንያት በመሆኔ ደስ ይለኛል ብሏል። 125ኛ ዓመት የምስረታ በዓሉ ይከበራል። ኤስፓኞል በሚቀጥለው የውድድር ዘመን ይሄ ሲሆን በላሊጋው ቆይቶ ነው የ125ኛ ዓመት ምስረታውን የሚያከብረው። ይሄ የሆነው ደግሞ በዩዋን ጋርሲያ ነው። ለዚህ ነው አልቅሶ የክለቡን ባጅ ስሞ የመጨረሻው ጨዋታ ከተደረገ በኋላ እንዲህ አይነት ስሜት ሲያሳይ የእስፓኞል ደጋፊዎች እባክህ ዋን ቆይ እያሉ ሲለምኑት የነበረው ይህን ግብ ጠባቂ በተመለከተ እንዲህ ያሉ ሁለት የስሜት ጽንፎች አሉ። የኤስፓኞሎ አሰልጣኝ ማኖሎ ጎንዛሌዝ እኔ ለባርሰሎና የምፈርም አይመስለኝም። እኔ ብሆን ያንን ማድረጌን እጠራጠራለሁ። ለባርሰሎና ከምፈርም የሚፈርም እጄን ቆርጠዋለሁ ማለት አልችልም፣ ነገር ግን ለዛ የተቃረበ ውሳኔ መወሰን ይመስለኛል አሉ። ዋን ጋርሲያ ግን ጨክኖ እንግዲህ ለባርሰሎና ለመጫወት ተስማምቷል። በኤስፓኞል የወጣቶች አካዳሚ ውስጥ ያደገ ነው። ከ2021 ጀምሮ ደግሞ የዋናው ቡድን አባል ሆኖ ቆይቷል። በ202324 የውድድር ዘመን ነው ግን የመጀመሪያ ተመራጭ ግብ ጠባቂ ወይም ቁጥር አንድ ሆኖ መጫወት የጀመረው። ያኔ በሴጉንደ ዲቪዚዮን ወይም በሁለተኛ ዲቪዚዮን ነው ኤስፓኞል ሊወዳደር የነበረው። ወደ ላሊጋው ሲመለሱም እንደዚሁ በጣም አስፈላጊ ጥቅም ሰጥቷቸዋል። በኋላ የሲኦ የኤስፓኞል ሲኦ ማውዬ የሚባሉ ናቸው። ይህንን ተጫዋች ለመሸጥ የመደራደር ፍላጎት የለንም ለባርሰሎና ይሁን ለሌላ ለማንም የሚል አስተያየት ሰጥተው ነበር። ግን ያው እንደሚታወቀው በስፔን ሕግ እያንዳንዱ ተጫዋች የውል ማፍረሻ ኮንትራቱ ላይ አለ። ስለዚህ ኤስፓኞል መደራደሩ ግዴታ አይደለም ማለቴ ነው የዚህን ተጫዋች የውል ማፍረሻ ዲፖዚት ለማድረግ ለመክፈል የተስማማ ክለብ ካልና ተጫዋቹም ከዚሁ ክለብ ጋር ከተግባባ የክለብ ክለብ ድርድር የግድ አይደለም። ሪሊስ ክሎዝ ያላቸውን ተጫዋቾች ለማስፈረም ድርድር የግዴታ አይደለም። ስለዚህ ይህንኑ አቋራጭ መንገድ ተጠቅሞ ወደ መራር ባላንጣቸው ወደ ባርሰሎና ለመሄድ ወስኗል። ያው በሚቀጥለው የውድድር ዘመን ባርሰሎና ሁለት ግብ ጠባቂዎችን እያፈራረቀ ይጠቀማል፣ ይላሉ የካታሎኒያ ብዙሀን መገናኛዎች። አንደኛው አዲስ የሚመጣው ዮዋን ጋርሲያ ሲሆን፣ ሁለተኛው ደግሞ ቮቼች ቼዝኒ ነው። እንግዲህ ቮቼች ቼዝኒ ጓንት ከሰቀለበት በማርቤያ ከልጆቹ እና ከባለቤቱ ጋር የረፍት ጊዜውን እያሳለፈ ከነበረበት ስፍራ ተጠርቶ ነው እንዲህ አይነት ስኬታማ የውድድር ዘመን ፍጻሜን ከባርሰሎና ጋር ያደረገው በዛ ስኬቱ የተነሳ ባርሳ ይህንን ግብ ጠባቂ የአንድ ሲደመር አንድ ውል ለመስጠት ኮንትራት አቅርቦለታል። አንድ ሲደመር አንድ ማለት የአንድ ዓመት የኮንትራት ኤክስቴንሽን ከዚያ በኋላ ደግሞ አንደኛው ዓመት ኦፕሽናል የሚሆን ጠረጴዛው ላይ አለ። ስለዚህ ይህንን ኮንትራት ይፈርማል ተብሎ ይጠበቃል። በእነዚህ ሁለት ውሳኔዎች ግን ደስተኛ የማይሆን አንድ ሰው አለ ማርክ አንድሬ ቴር ሽቴገን እሱ ደግሞ በባርሰሎና እንዲወጣ እንዲያውም እንደምታውቁት ባርሰሎና ኃይለኛ ፖለቲካል ክለብ ነው። ስለዚህ የካታሎኛ ብዙሃን መገናኛዎች አንድ ተጫዋች ካልተፈለገ እንደማይፈለግ በጠራ ቋንቋ የሚናገሩ ናቸው። ማርክ አንድሬ ተር ስቴገን የውድድር ዘመኑ ሲጀመር የባርሰሎና ቁጥር አንድ ነበር። ለአመታትም ኦልሞስት ለ10 ዓመት እንደዛ ነበር፤ የባርሳም አምበል ነበር። በመልበሻ ክፍልም ከፍ ያለ ተጽዕኖ ያለው ተጫዋች ነው። አሁን 33 ዓመቱ ነው። መጀመሪያ አካባቢ እንደምታውቁት ይሄ ሁለት ግብ ጠባቂን የመጠቀምን ፖሊሲ አልወደደውም። ወደ ባርሳ እንደመጣ ከቦሩሲያ ሞንቼ ግላድባህ እንደተዘዋወረ ሉዊስ ኤንሪኬ ነበር የባርሰሎና አሰልጣኝ የነበረው በ2014 15 ወይም ባርሰሎና ለመጨረሻ ጊዜ ቻምፒየንስ ሊግ ባሸነፈበት የውድድር ዘመን ማለት ነው። ያን ጊዜ በቻምፒየንስ ሊግ እሱ ነበር የሚጫወተው ዩቬንቱስን ያሸነፉበትን የፍጻሜ ጨዋታ ጨምሮ ማለት ነው። በላሊጋው ደግሞ ቺሊያዊ ክላውዲዮ ብራቮ ይጫወት ነበር። ማርክ አንድሬ ቴርስቴገን ወደ ባርሰሎና በመጣበት ጊዜ የባርሰሎና አንዲስፒዩትድ ነምበር ዋን የመጀመሪያ ተመራጭ ግብ ጠባቂ ትሆናለህ ተብሎ ቃል ተገብቶለት ስለመጣ ይመስላል። አንዶኒ ዙቢዛሬታ ነበር እሱን የመለመለው። በዚህ ቅር ተሰኝቶ ከባርሰሎና በመውጣት ዳር ዳርታ ላይ ነበር። ወደ ሲቲም ሊሄድ የነበረው እንዲያውም እሱ ነው። በኋላ ግን ባርሰሎና መምረጥ ነበረበት። ክላውዲዮ ብራቮ እድሜው ገፍቷል፣ የወደፊቱ ግብ ጠባቂ ቴርስቴገን ነው። ስለዚህ ቴር ስቴገን የመጀመሪያ ግብ ጠባቂ በሁለቱም ውድድሮች ላይ እንዲሆን ተመረጠና ክላውዲዮ ብራቮ ወደ ሲቲ ሄደ ማለት ነው። ከዚያ በኋላ ለአመታት የባርሰሎና ቁጥር አንድ ግብ ጠባቂ ሆኖ የዘለቀው እርሱ ነው። ነገር ግን ይሄ በመልበሻ ክፍል ውስጥ ከፍ ያለ ተጽዕኖ ያለው ግብ ጠባቂ በዚህ ዓመት ከባድ ጉዳት ገጠመውና አብዛኛውን ጊዜ ከሜዳ ርቆ ነበር የቆየው። ግን በቅርብ ጊዜ እንደሚነገረው ሃንዚ ፍሊክ ከጉዳት ከተመለሰ በኋላ በሱ ከሜዳ መራቅ ወቅት በጣም ጥሩ እየተጫወተ የነበረው ቮቼቼዝኒ ወደ ተጠባባቂ ወንበር ወርዶ በተለይ በሁለቱ የኢንተር ሚላን የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታዎች ላይ እኔ መጫወት አለብኝ የሚል ጫና ያሳድር ነበር። ይህንን አሰልጣኙ በጭራሽ አልወደዱትም። ከዚህም አልፎ የተጫዋቹ ወኪል ራሱ ቴርሽቴገን ወኪሉን አዞት ለዴኮ እኔ ነው መጫወት ያለብኝ የሚል ጫና የማሳደር የአሰልጣኙንም የሰሌክሽን ወይም የተጫዋቾች የምርጫ መብት የሚጋፋ አካሄድ ተከትሏል። ይሄ ከአምበልም ከጥሩ የቡድን አባልም የማይጠበቅ ነው የሚል ቅሬታ ስላላቸው አሰልጣኝ ሃንዚ ፍሊክ ይሄ ግብ ጠባቂ እንዲለቅላቸው ይፈልጋሉ። ስለዚህ ባርሳ ይሄ ግብ ጠባቂ ያለ ነው እንግዲህ ሌሎች ግብ ጠባቂዎችን፣ የቮይቼች ቼዝኒን ኮንትራት ለማራዘም ዮዋን ጋርሲያን ለማስፈረም የወሰነው ከጉዳት ከተመለሰ በኋላ ሁለት ጨዋታ ብቻ ነው ያደረገው። በአጋጣሚ ሆኖ ደግሞ በሁለቱም ጨዋታዎች ያሳየው ብቃት የሚያመረቃ አልሆነም። በተለይ ከቪያሪያል ጋር በተደረገው ጨዋታ ሶስት ኢላማቸውን የጠበቁ የጎል ሙከራዎች ተደረጉበት፣ ሶስቱም ተቆጠሩበት። አሁን በሚቀጥለው አመት የዓለም ዋንጫ የሚደረግበት አመት ስለሆነ እሱ እንኳ እኔ በሚቀጥለው አመት በባርሰሎና እቆያለሁ እስከማውቀው የተለወጠ ሁኔታ የለም በሚቀጥለው የውድድር ዘመን ባርሰሎና ሁለት ግብ ጠባቂዎች ይኖሩታል አለ። ይህንን በሚናገርበት ጊዜ ያው የቼዝኒ ኮንትራክት ስለሚያበቃ፣ እኔና እኛ ኪፔኛ ነን በሚቀጥለው ዓመት የባርሰሎና ግብ ጠባቂ የምንሆነው ማለቱ ነበር። እኛ ኪፔኛም መልቀቁ አይቀርም። ምክንያቱም አሁን ከዮሃን ጋርሲያ መምጣት በኋላ አራተኛ ተመራጭ ግብ ጠባቂ ሆኗል ማለት ነው። ቴርስቴ ግን እስኪለቅ ድረስ እሱም በ23 ጨዋታዎች 25 ጎሎች ተቆጥረውበታል ደግሞ በአንድ አጋጣሚ ማርፍዶ ከመጣ በኋላ አሰልጣኝ ሀንዚ ፍሊክ በዚህ ግብ ጠባቂ የዲስፕሊን ጉዳይ ላይ ደስተኛ አይደሉም ይባላል። ስለዚህ እሱን መልቀቁ አይቀርም። ቮቼቼዝኒ ዝኒ ደግሞ በተለይ 2025 ከገባ በኋላ ባርሰሎና 24 ጨዋታዎችን ሳይሸነፍ ሲጓዝ በጣም ትልቅ ጥቅም የሰጠ ከእነዚህ 24 ጨዋታዎች መካከል በ14ቱ ጎል ሳይቆጠርበት የወጣ ወይም ክሊንሺት የጠበቀ ነበር እና ለሃንዚ ፍሊክ ቴሪስቴገን ጥሩ እየተጫወተ ያለው የቡድን ባልደረባው እያለ በጣም ሰልፊሽ በሆነ እኔ መጫወት አለብኝ የሚል የራሱን ጥቅም ባሰላ መንገድ ጫና አሳድሯል በሚል ቅር ተሰኝተዋል። ስለዚህ ግብ ጠባቂው የሀገራቸው ልጅ እንዲለቅላቸው ይፈልጋሉ። የጋርሲያ መምጣት ደግሞ በጣም ግልጽ መልዕክት የሚያስተላልፍ ነው። የጀርመን ክለቦች ሊወስዱት ይፈልጋሉ የተባለ ነው ማርክ አንድሬ ቴሪስ ቴሪስቴገንን በተለይ ደግሞ የዓለም ዋንጫ ላይ ለመጫወት እድላሉ አሁን ማኑዌል ኖየር ጓንቱን ከሰቀለ በኋላ በመጨረሻ በትልቅ ውድድር የጀርመን ብሔራዊ ቡድን የመጀመሪያ ተመራጭ ለመሆን እድል ስላሉ ጋርሲያ ሲመጣ እንግዲህ እንዳልኩት ምን አይነት አቀባበል እንደሚደረግለት አላቅም በአንዳንድ አጋጣሚዎች የክለብ የባላንጣነት ስሜትን የተሻገሩ ድጋፎች አይተን እናውቃለን ለምሳሌ አንድሬ ሲኒያስታ በባርሰሎና አካዳሚ ያደገ ቢሆንም ነገር ግን በጣም ከሚወዱትና በኋላ በ21 ዓመቱ ህይወቱ በድንገት ካለፈው ከዳኒ ሃርኬ ጋር ባለው ጥብቅ ጓደኝነት የተነሳ የዓለም ዋንጫ ፍጻሜም ላይ በ2010 ሆላንድን ሲያሸንፉ የዓለም ዋንጫ የማሸነፊያ ጎሏን ሲያስቆጠር እንኳ ስላልዘነጋው በዚህ የተነሳ ሁሌም በኮርኔያ ጨዋታ በተደረገ ቁጥር ይጨበጨብለታል። በዚህ ስሜት የትስስር ምክንያት ኢቫን ዴ ላ ፔኛም እንደዚሁ ባርሰሎና ሰራሽ ቢሆንም በኤስፓኞል በጣም የሚወደድ ነው። ስለዚህ በሁለቱም የሚወደዱ አንዳንድ ተጫዋቾች አሉ። ከነዛ መካከል ይካተት ይሆናል። ምክንያቱም ቡድኑ ወደ ላሊጋው እንዲያድግ ደግሞ በላሊጋው እንዲቆይ በሁለት ተከታታይ ሲዝኖች እንዲህ አይነት ትልቅ ጥቅም ሰጥቶ ስለነበር በነገራችን ላይ በአርስናል ይፈለግ ነበር። የአርስናል ስፔናዊ አሰልጣኝ ኢናኪ ካኛ ይሄ ግብ ጠባቂ አሮን ራምስዴል ከለቀቀ በኋላ ለአርስናል ቁጥር አንድ ግብ ጠባቂነት ከዳቪድ ራያ ጋር እንዲፎካከር ይፈልጉ ነበር። ነገር ግን የውል ማፍረሻው 25 ሚሊዮን ዩሮ ስለነበር ኤስፓኞል ደግሞ ከዚህ ባነሰ ዋጋ ለመሸጥ የመደራደር ፍላጎት ስላልነበረው የአርሰናል ሰዎችም ባለፈው ክረምት ለተጠባባቂ ሊሆን ለሚችል ግብ ጠባቂ 25 ሚሊዮን ዩሮ መክፈል ውድ ነው ብለው ስላመኑ ኔቶን በውሰት ከቦርንመዝ መውሰድ ነበር የመረጡት። ስለዚህ የአርሰናልም ረጅም ጊዜ የተከታተለው ግብ ጠባቂ ነበር። በዋናው ቡድን ውስጥ ለመጫወት ትዕግስት አስፈልጎታል። በተለይ መሰለፍ እንደ ጀመረ አካባቢ ከዲየጎ ሎፔዝ መጎዳት በኋላ ነው የመጀመሪያ ተመራጭ ግብ ጠባቂ መሆን ጀምሮ የነበረው። ግን በሶስት ተከታታይ ጨዋታዎች ሶስት ትልልቅ ስህተቶች ሰራና ወደ ቤንችነት እንዲቀመጥ ሆነ። ለ952 ቀን ኦልሞስት ለሶስት ሲዝን ተጨማሪ ጨዋታ አላደረገም። ፓቼኮ የሚባል ሌላ ግብ ጠባቂ ነበራቸው። እሱን ነበር ይጠቀሙ የነበሩት። ስለዚህ ወደ ቁጥር አንድ ግብ ጠባቂነት ለመምጣት ብዙ መጠበቅ እና ረጅም ጊዜ መትጋት ያስፈልገው ነበር። በመጨረሻ አሁን በተጠናቀቀው የውድድር ዘመን የላሊጋ ምርጡ ግብ ጠባቂ ሆኖ ነው የውድድር ዘመኑን ያጠናቀቀው። ስለዚህ በአንድ በኩል የፔሸንስ ውጤት ነው ማለት ይቻላል። በዚህ በተጠናቀቀው የውድድር ዘመን ከየትኛውም የላሊጋ ግብ ጠባቂ ሁሉ የላቀ አካላዊ ቅልጥፍና ያለው እና ብዙም ስፕሪንት የሚያደርግ ነው። ይሄ ደግሞ ባርሰሎና ለሚጫወትበት ስታይል ግብ ጠባቂዎች ስፕሪንተሮች አይደሉም፣ ነገር ግን እንደ ባርሰሎና ባለ ሃይ ላይን ለሚጫወት ቡድን ግብ ጠባቂው ከራሱ ሳጥን በቅልጥፍና እየወጣ የሚጫወት መሆን አለበት። ስለዚህ ከየትኛውም የላሊጋ ግብ ጠባቂ የበለጠ ፍጥነት አስመዝግቧል። ይሄ ደግሞ አስፈላጊ ነው፣ በተለይ ያው የሃንዚ ፍሊክ ቡድን የሚጫወትበትን ሃይላይን ስለምናቀው ማለት ነው። በእግሩም ሲጫወት በጣም ጥሩ ነው። ገና መሻሻል ይቀረዋል። የቀድሞ የኤስፓኞል እና የካሜሮን ብሔራዊ ቡድን ኮከብ ቶማስ ንኮኖ ካርሎስ ካሜኒም እዚያው ተጫዋታል። በነገራችን ላይ በተለይ ሪስክ የሚወስድ መሆኑ ለባርሰሎና ጫወት የተመቸ ያደርገዋል። አንዳንዴ ራሱን ያጋልጣል፣ በቂ ፕሮቴክት አያደርግም ራሱን ነገር ግን ያድፍረታል እና ይሄ በጣም ጠንካራ ጎኑ ነው ብሎ አድንቆታል። ስለዚህ እንግዲህ ባርሰሎና ይህንን ግብ ጠባቂ ለማስፈረም ተስማምቷል ወይም አስፈርሞታል። ከፎርማሊቲ በስተቀር በቀጣዮቹ ቀናት በክለቡ ይፋ የሚደረግ ዝውውር ነው ግን ሌሎች ለውጦች ያመጣል ላለፈው አስር ዓመት በባርሰሎና የግብ ጠባቂነትን ጉዳይ በተመለከተ ምንም ውዥንብር አልነበረም አሁን በሚቀጥለው የውድድር ዘመን እንደሚባለው ሁለት ግብ ጠባቂዎችን ያፈራረቀ ይጠቀማል ሌሎች ሁለት ግብ ጠባቂዎችን ደግሞ ከክለቡ ይሸኛል ማለት ነው ያው አንዳንዴ በተለይ ወፍራም ደሞዝ ያላቸውን የሚቀር ውል ያላቸውን ግብ ጠባቂዎች ወይም ማንኛውንም ተጫዋች ማስወጣት በጣም አስቸጋሪ ነው ስለዚህ አንደኛው ስትራቴጂ በተለይ ቴሪስቴገንን በተመለከተ ኒኪፔኛ እንኳን ራሱም ለመጫወት ሲል መልቀቅ ይፈልጋል ይባላል። አንድሬ ቴሪስቴገን ግን ያው ከፍተኛ ደሞዝ ስለሆነ የሚከፈለው የእሱን ያንን ደሞዝ ለመክፈል ፈቃደኛ የሆነ ክለብ ማግኘት አለበት፣ ከባርሴሎና ለመልቀቅም መስማማት አለበት። ስለዚህ ለዴኮ ለላፖርታ፣ ለሌሎች የባርሴሎና ሰዎች የቤት ስራ ይሆንባቸዋል። ግን መልእክት ከሆነ እንዲደርሰው የሚፈለገው ግልጽ መልእክት ደርሶታል ባርሴሎና በተጠናቀቀ የውድድር ዘመን የላሊጋ ምርጡ የነበረውን ግብ ጠባቂ አስፈርሟል።